የእንግሊዝ የምንጊዜውም ስኬታማው ክለብ የሚለውን ማድረግ ለማግኘት የሚደረገው ጥረት በዚህ ሳምንት ወይ አሊያም ደግሞ በቀጣይ ሳምንታት ውስጥ ወደ እኩልነት የሚመጣበት እድል አለ። በተለይም ሊቨርፑል ሀያኛውን የፕሪምየር ሊግ ዋንጫ ለማሳካት እጅጉን የተቃረበበት ሳምንት ላይ ነው የምንገኘው። ትናንትና ምሽት አርሰናል ከክሪስታል ፓላስ ጋር ያደረገውን ጨዋታ በአቻ ውጤት ማጠናቀቁን ተከትሎ ሊቨርፑል እንግዲህ በቀጣይ በሚያደርገው ጨዋታ በሊጉ ከቶተናም ጋር ነው ጨዋታውን የሚያደርገው። አንድ ነጥብ እንኳን ማግኘት የሚችል ከሆነ ለሀያኛ ጊዜ የፕሪሚየር ሊጉ ሻምፒዮን መሆኑን የሚያረጋግጥ ይሆናል። ይህም ማለት ከማንቸስተር ዩናይትድ ጋር ሀያ የፕሪሚየር ሊግ ዋንጫ እኩልነት ላይ መቀመጥ ይችላሉ። ታዲያ ለሊቨርፑል ደጋፊዎች የተለየ ስሜት አለው። በተመሳሳይ ለማንቸስተር ዩናይትድ ደጋፊዎችም ይህ አይነት የተለየ ስሜት እንዳለው ይታወቃል። በቀደመው ጊዜ በተለይ 1960ዎቹ ከመግባቱ አስቀድሞ ሰባት የፕሪምየር ሊግ ዋንጫዎችን በማሳካት ትልቅ ስኬታማነት የነበረው ክለብ አርሰናል እንደነበር ይታወቃል። ከዛ በኋላ ያንን ዶሚናንስ መረከብ የቻሉት ሊቨርፑል እና ማንቸስተር ዩናይትድ ነበሩ ሁለቱም ቡድኖች ሰባት የፕሪምየር ሊግ ዋንጫ ላይ ተቀላቀሉ። ኋላ ላይ በቆይታ ኤቨርተንም እዛ ቁጥር ላይ መገኘት የቻለበት አጋጣሚ ተፈጥሮ ነበር። ከነዚያ ጊዜያቶች በኋላ ግን ማንቸስተር ዩናይትድ በሰር ማት በዝቢ እየተመራ ትልቅ የሚባለው የስኬት ዘመንን ማሳለፍ የቻለበት ጊዜ ነበር ምንም እንኳን ያ የአውሮፕላን አደጋ ቢከሰትም በእንግሊዝ የመጀመሪያው የአውሮፓ ውድድርን ማሳካት የቻለው ክለብ መሆን የቻለበትን ማዕረግ ማስገኘት የቻለበት ሶስት የባልንዶር አሸናፊ ተጫዋቾችን መያዝ የቻለበት ጊዜ እንደነበር ማንሳት ይቻላል እና ማንቸስተር ዩናይትድ ስኬታማነት ላይ ስኬታማነትን የሚደራረብበት ጊዜ እንደነበር ማንሳት ይቻላል ከዛ ከነዛ ስኬቶች በኋላ በተለይ እንደ ሰር ቦቢ ቻርተን ያሉ ሰዎች የባልንዶር ባለክብር ነበሩ። ከእንግሊዝ የዓለም ዋንጫ ስኬት ጋር ጎን ለጎንም ከማንቸስተር ዩናይትድ ስኬታቸው ጋርም በተያያዘ ከዛ ባለፈ እንደ ዴኒስ ኤርዊን እና ከዛ ባለፈ ጆርጅ ቤስትንም መጥቀስ እንችላለን። ኋላ ላይ ግን ይህንን ነገር ማንቸስተር ዩናይትድ ማስቀጠል ሲያቅተው ታሪክ ያሳያል። በተለይ የጆርጅ ቤስት ከሜዳ ውጭ ያለ ባህሪን መቆጣጠር ተስኗቸው ነበር። ምክንያቱም ከመጠጥ ጋር የተያያዘ በራሱን ከሱስ ጋር ያቆራኘበት ጊዜ ስለነበረ የጆርጅ ቤስትን የተለመደ አቋም ማንችስተር ዩናይትድ በሜዳ ላይ ማግኘት ተቸግሮ ነበር። ከዛ ባለፈ ራሱ ሰር ቦቢ ቻርልተንም በቅርቡ ሕይወታቸው እንዳልፈ ይታውቃል የእሳቸውም የእድሜ መግፋት ማንችስተር ዩናይትድ የሚፈልገውን ስኬት ለማምጣት አስቸግሮት ነበር። ስለዚህ እድሜያቸው እየገፉ የነበሩ ተጫዋቾች በነበሩበት ሰዓት ላይ ነው የሰርማት በዝቢ አብቅቶ የእሳቸው ተተኪ ወደ ክለቡ የመጡት ከዛ በኋላ ማንችስተር ዩናይትድ ለ26 ዓመታት የቆየ የዋንጫ ድርቅ ውስጥ ሲገባ በነዛ ዘመናት ውስጥ ሊቨርፑል የእንግሊዝ ምርጡና ስኬታማው ክለብ ነበር። 11 የፕሪምየር ሊግ ዋንጫዎች በነዛ ጊዜያቶች ውስጥ ማሳካት የቻለበት ጊዜ ነበር። ከዛ ባለፈ አራት የሚደርሱ የአውሮፓ ውድድሮችን ማሸነፍ የቻለበት ሁለት የሚደርሱ የኤፍ ኤ ካፕ ውድድሮችን ማሳካት የቻለበት ሶስት የሚደርሱ የሊግ ካፕ ክብሮችን ማሳካት የቻለበት ጊዜ ነበር ስለዚህ ከዛ በኋላ የሰር አሌክስ ፈርጉሰን ዘመን ላይ ልንመጣ ነው በ በሀያ ስድስት አመታት ውስጥ በተለይ የሊቨርፑል የስልጣን ሽግግሮቹም ሆነ የአሰልጣኝ ሹመቶቹ በስኬታማነት የተጓዙበት ስኬታማነታቸውን በትልቅ ደረጃ የተጠቀሱበት እንደሆኑ ማንሳት እንችላለን በእነዚያ ጊዜያቶች ስለ ቢሊ ሻንክሊ እና ቦብ ፔስሊ ማውራት እንችላለን ምክንያቱም

ድንቅነትን መቀጠል የቻለበት ጊዜ ነበር ታዲያ አሰልጣኝ ሰር አሌክስ ፈርጉሰን ከመጡ በኋላ የመጀመሪያዎቹ ስድስት ዓመታት አስቸጋሪ ነበሩ የፕሪምየር ሊግ ዋንጫን ለማንሳት ተቸግረው ነበር 1992 ላይ ማንችስተር ዩናይትድ በአዲሱ ስያሜ መሰረት ሊጉ አዲስ ስያሜ ይዞ የሊጉ ውድድሩን ሲጀምር በአዲስ መዋቅር መሰረት ማለት ነው የመጀመሪያ ዋንጫቸውን ማሳካት ቻሉ ታዲያ በቀጣይ ዋንጫውን ባሳኩበት በዛው ዓመት የሊቨርፑል ጨዋታ ነበራቸው አንፊልድ ላይ ሄደው ጨዋታቸውን ሲያደርጉ ምንድን ነበር ያሏቸው የሊቨርፑል ደጋፊዎች 18 ዋንጫ አንደኛ ማሳካት ስትችሉ ተመልሳችሁ ነው የሚል ባነር ነበር የጠበቃቸው ማንችስተር ዩናይትዶችን። ታዲያ አሰልጣኝ ሰር አሌክስ ፈርጉሰን ምንድን ነበር ያሉት ከዛ ጨዋታ መጠናቀቅ በኋላ የእኔ እቅድ በራሳቸው ሜዳ በራሳቸው ግራውንድ የራሳቸውን ክብር መንጠቅ ነው የሚል አስተያየትን ነበር ስለ ሊቨርፑል መስጠት የቻሉት። 2009/2010 ላይ ልውሰዳችሁ። ማንችስተር ዩናይትድ ክብር ላይ ክብርን እየደረበ ልክ አሁን ማንቸስተር ዩናይትድ ያለበት አረንቋ ውስጥ ሊቨርፑል የገባበት ዘመን ላይ ስለነበር ሊቨርፑል ከቦብ ፔስሊ በኋላ የተለያዩ አሰልጣኞችን ቢሾምም ተፎካካሪነቱን ግን ማስቀጠል አልቻለም። እንደ ኬኒ ዳግሊሽ መጥተዋል፣ እነ ራፋ ቤኔቴዝ መጥተዋል። ግን ሊቨርፑል ያንን የቀደመ የነ ቢሊ ሻንክሊና የነ ቦብ ፔስሊ ተወዳጅ ዘመኑን መመለስ ተስኖት ነበር። ታዲያ ማንቸስተር ዩናይትድ ሁለት ዘጠኝ ላይ አስራ ስምንተኛውን ዋንጫ ማሳካት ቻለ ያኔ ሪዮ ፈርዲናንድ ዋንጫውን ማሳካታቸውን ካረጋገጡ በኋላ በቀጣይ እቅዳችን ይሄንን የሊቨርፑልን ክብር መልሰን ሙሉ ለሙሉ መንጠቅና ሪካርዱን በእንግሊዝ እግር ኳስ ውስጥ የግላችን ማድረግ ነው የሚል አስተያየትን መስጠት የቻለበት አስተያየት ተሰማ። በቀጣይ ሳምንት ማንቸስተር ዩናይትድ ጨዋታ ሳይኖረው፣ የማንቸስተር ዩናይትድ ደጋፊዎች ቶተናም ከሊቨርፑል በአንፊልድ የሚያደርገውን ጨዋታ እንደ ቶተናም ደጋፊ የሆነው ትኬት ገዝተው ወደ አንፊልድ የተጓዙበት ነበር። ምክንያቱ ደግሞ ያኔ 1992/93 ላይ ላሳዩዋቸው ባነር ምላሽ ለመስጠት ዝግጁነታቸውን አሳይተው ነበር ወደዛ ያመሩት። በዚህም መሰረት ምን ሚል ባነር ይዘው ነው የገቡት? 18 ዋንጫ ስታሳኩ ወደኛ ሜዳ መመለስ ትችላላችሁ ብላችሁን ነበር፣ ይኸው ተመልሰናል፣ 18ኛው ላይ ደርሰናል ብለው ተመልሰው ነበር ሄዱት። ያኔ ሊቨርፑል 18 ላይ ነበር፣ 2009 ላይ። ከ1992 እስከ 2009 ድረስ ማንችስተር ዩናይትድ ከነዛ ጊዜያቶች ከሰባት ዋንጫ ተነስቶ 18 ዋንጫዎች ላይ መድረስ ሲችል፣ 11 ተጨማሪ ዋንጫዎችን ማሳካት ሲችል፣ የአውሮፓ ሻምፒዮንስ ሊግን ለሁለት ጊዜያቶች ያህል በዛ ጊዜ ሲያሳካ፣ የኤፍኤ ካፕ፣ የዓለም ክለቦች ዋንጫ፣ የአውሮፓ ሱፐር ካፕ ዋንጫዎችን ማሳካት

ሊቨርፑል በእነዚህ ጊዜያቶች ትልቁ የሚባለው ክብሩ በ2005 ያሳኩት የኢስታንቡል ገድላቸው እንደነበር ማንሳት ይቻላል። በውስጥ በዶሜስቲክ ውድድር ግን ሙሉ ለሙሉ በማንችስተር ዩናይትድ የሀያልነት ስር ውስጥ ጥላ ውስጥ መሆን እንደቻሉ ማንሳት እንችላለን። እንደተናገሩትም በተለይ በልጅነታችን የሊቨርፑል ዶሚናንስ አእምሯችንን ትራውማ ውስጥ ከቶታል። ማንችስተር ዩናይትድ ስኬታማ ባለመሆኑ በእነሱ ስኬት እጅግ ስናለቅስ፣ ስናዝን ኖረናል የሚለው ጋሪ ኔቭል እንደተናገሩትም እንደ ሪዮ ፈርዲናንድ ጋሪ ኔቪል ያሉ ተጫዋቾች ያንን 13 ተከታታይ 13 የሚደርሱ ዋንጫዎችን በማሳካት ማንችስተር ዩናይትድን 20 ላይ አድርገውት የሰራ አሌክስ ፈርጉሰንም የነዛ አንጋፋ ተጫዋቾችም ዘመን አበቃ። እንደ ሪያንግክስ ፖልስ ኮልስ እንግዲህ ፖልስ ኮልስ ብቻውን 11 ዋንጫዎችን አሳክቷል። ሪያንግክስ ብቻውን 13ቱንም የፕሪሚየር ሊግ ዋንጫዎች አንስቷል። ማንችስተር ዩናይትድ ሰራ ሌክስ ፈርጉሰን በቃኝ ሲሉ ነው ራሱ ሪያንጊክስ በቃኛለው እና ከነዛ ዘመናት በኋላ ልክ ማንቸስተር ዩናይትድ ወደ ስኬት ዘመኑ ሲመጣ በሰር አሌክስ ፈርጉሰን ስር ሊቨርፑል ያጋጠመው አይነት ችግር አሁን በማንቸስተር ዩናይትድ ቤት አለ። ልክ ከቦብ ፔስሊ ና ቢሊ ሻንክሊ ዘመን በኋላ ሊቨርፑል መቋቋም የተሳነው ነው። በእድሜያቸው እድሜያቸው እየገፉ የነበሩ ተጫዋቾች አዲስ ከሚመጡ አሰልጣኞች ጋር መዋሃድ አልቻሉም። አዲስ የሚመጡ ተጫዋቾች ደግሞ ከክለቡ ባህል ጋር ራሳቸውን ማድረቅ አልቻሉም ነበረ። ማንችስተር ዩናይትድም ከአሰልጣኝ ሰር አሌክስ ፈርጉሰን በኋላ ከጆዜ ሞሪኒዮ ና ኦሌጉናር ሶርሻ ሁለተኛ ደረጃ ይዘው ካጠናቀቁበት ዘመን ውጪ ይህ ነው የሚባል ጥሩ የውድድር ዘመን ለማሳለፍ ተቸግሯል። እነዛ ሁለት ዓመታትም የኦሌጉናር ሶርሻ ና የጆዜ ሞሪኒዮ ዘመኖችም ቢሆኑ የማንቸስተር ዩናይትድን የታይትል ኮንቴንደርነት በጉል የሚገልጹ አይደሉም። በተለይም ከሲቲ ጋር የነበራቸውን የነጥብ ልዩነት ስትመለከቱ የዋንጫ ተፎካካሪ ናቸው ብለን ለመደምደም ያስቸግራል። ሁለተኛ ወጥተዋል ብለን ልናልፈው እንችላለን እንጂ ታዲያ አሁን ማንቸስተር ዩናይትድ ባለፉት 12 ዓመታት ምንም አይነት የፕሪምየር ሊግ ዋንጫ ማሳካት ባልቻለበት ጊዜ ሊቨርፑል አሁን ለሁለተኛ የፕሪምየር ሊግ ዋንጫ ተቃርቧል። ይህም ማለት ወደ ሀያኛው የሊጉ ክብር የሚያመጣቸው ይሆናል። ለነሱ የቀደመውን የሊቨርፑል ግሬትነስ ወይም የሊቨርፑል ሀያልነት የመመለስ ጊዜ ነው ተብሎ ነው የሚታመነው። ከምንም በላይ ማንችስተር ዩናይትድን መብለጥ ይላሉ የሊቨርፑል ደጋፊዎች። አሁን እዚያ አትሌቲክ ላይ በሰጡት አስተያየት ስመለከት ለእኛ ያ ቀድሞ የነበረውን ስማችንን የምንመለስበት፣ እነሱ ከኛ የተሻልን ነን፣ ይሄ የእኛ ክብር ነው ብቻ ብለው የሚያወሩትን ክብር መልሰን ምንነጥቅበትና ወይም ደግሞ በጋራ ምንቆናጠጥበት ነው በሚል አስተያየት ነው ይሰጣሉ። ታዲያ ሊቨርፑል በዚህ ሳምንት ዋንጫ ካነሳ በኋላ በሜጀር ትሮፊ ረገድ ያለው ክርክር እንዴት ይታያል የሚለውን ነገር እንመልከት። ከኮሚኒቲ ሺልድ እንደ ሜጀር ትሮፊ ስለማይታይ በሁለቱ ክለቦች መካከል ኮሚኒቲ ሺልድን ሳንጨምር ስለ ሜጀር ትሮፊዎች የምናወራ ከሆነ ያለው ልዩነት የሚሆነው 57 ለ41 ነው። ይህም ማለት ሊቨርፑል የበላይ ሆኖ የሚቀመጥ ነው። ለማንቸስተር ዩናይትድ ግን ኮሚኒቲ ሺልድ እንደ ዋና ዋንጫ ጭምር ስለሚታይ የማንቸስተር ዩናይትድ ደጋፊዎች የሚያነሱት አንደኛው መከራከሪያ ፕሪምር ሊጉን በማንሳታችን ነው፣ እዛ ኮሚኒቲ ሺልድ ጌሞች ላይ የተገኘ ነው ያለ ነው፣ ወይም ኤፍኤ ካፕ ላይ ባለን ስኬት መሰረት ነው። እዛ ጋር እየተገኘ ነው ያለ ነው የልፋታችን ውጤት ነውና ኮሚኒቲ ሽልዱንም መደመር አለብን ይላሉ። በዚህ መሰረት የኮሚኒቲ ሽልዱ ዋንጫዎችን ደምረን የምንመለከት ከሆነ ማንቸስተር ዩናይትድ 67 68 ለ67 በሆነ ልዩነት ሊቨርፑልን እስከዚህ ሰዓት ድረስ እየመራ ነበር የነበረው እና በዚህ ሳምንት ቶተናምን አሸንፎ ሞስት ፕሮባብሊ ያሸንፋል ተብሎ ነው የሚገመተው። ሊቨርፑል ዋንጫውን የሚያሳካ ከሆነ በየትኛውም መንገድም ቢሆን የዋንጫ ቁጥራቸው 68 ለ68 ይሆናል። በኖርማል ሰርከምስታንስ ደግሞ 52 ለ47 ሆነው የሚቀጥል ይሆናል። ማንቸስተር ዩናይትድ ዩሮፒያ ሊጉን በማሸነፍ ድጋሚ ወደ 69 ለ68 ያመጣዋል ወይስ በዚሁ ይቀጥላል የሚለውም ሌላኛው አጓጊ ነጥብ ነው። የሁለቱ የእንግሊዝ እግር ኳስ መነሻ ነጥቦች ተብለው የሚታመኑ የእንግሊዝ እግር ኳስን እስከም በደንብ ይገልጻሉ ተብለው የሚታመኑ ሲወድቁም አንዴ ነው የሚወድቁት። ሲነሱም በከፍታ ሁኔታ ውስጥ ነው የሚነሱት። ሁሉንም ዋንጫዎች ለማሳካት አይቸገሩም። ለምሳሌ ከነ ቢል ሻንክሊ ዘመን በኋላ የሰር አሌክስ ፈርጉሰን ኢራ ሲመጣ፣ በሊቨርፑል ውድቀት ሲጀመር የማንቸስተር ዩናይትድ የስኬት ዘመን ነበር። ማንቸስተር ዩናይትድ በሙሉ ዶሚኔት ነው ያደረገው። እንግሊዝም ብቻ ሳይሆን በአውሮፓ ጭምር ነበር ዶሚናንሱ ይታይ የነበረው ከአውሮፓ ሀያል ክለቦች መካከል አንዱ ሆኖ ይታይ ነበር የሶስትዮሽ ክብሮችን ማሳካት የቻለ የአውሮፓ ውድድሮች ላይ የደመቀ በእንግሊዝ ክብር ክብርን በክብር ላይ መደረብ የቻለ ለሶስት ተከታታይ አመታት በተለያዩ ሶስት የተለያዩ ጊዜያቶች እንደዚህ አይነት ስኬቶችን ያስመዘግበ የነበረ ቡድን ነው ከዛ የሰር አሌክስ ፈርጉሰን ዘመን ሲያበቃ ደግሞ ሊቨርፑል ሁሉንም አሳክቷል እንደ ሶስትዮሽ ክብር ያሉ ባይሆኑ እንኳን በማግኘት ያለባቸውን ክብሮች በሙሉ በአሰልጣኝ የርገን ክሎፕ ስር ማሳካት ችሏል። ኤፍ ኤ ካፑን፣ ሊግ ካፑን፣ የእንግሊዝ ፕሪምየር ሊግን፣ የአውሮፓ ሻምፒዮንስ ሊግን። በአውሮፓ ሻምፒዮንስ ሊግ በሁለት አጋጣሚዎች ለፍጻሜ ተገኝተው በልማደኛው ሪያል ማድሪድ ነው የተነጠቁት። ግን ያ የፈርጉሰን የመጨረሻ ዘመን ላይ የነበረው አይነት ይመስላል። ምክንያቱም ሰር አሌክስ ፈርጉሰን የመጨረሻዎቹ ዘመናቸው ላይ ሁለት ስምንት ላይ ዋንጫውን ካነሱ በኋላ በአራት ዓመት ለሶስት ጊዜ ለፍጻሜ ደርሰው ነበር። ኢቭን ኩሌስ ስምንት ላይ ዋንጫውን ካሳኩ በኋላ እና ለሶስቱ ፍጻሜዎች በደረሱባቸውን አጋጣሚዎች ከተመለከትን ባርሴሎና በዛ ሰዓት የማይነካ ቡድን ሆኖባቸው ተቸግረው እንደነበር እናስታውሳለን። የኤርገን ክሎፕም የመጨረሻ ዘመናቶቻቸው ላይ ያቺን አንድ የሻምፒየንስ ሊግ ዋንጫ ካሳኩ በኋላ የተቸገሩበት ሁለቱ የመጨረሻ ፍጻሜዎቻቸው ለማሳካት ተቸግረው ነበር። አሁን ባርነስሎት ሊቨርፑል ድጋሚ ሀያኛውን ዋንጫ የሚዘምርበት ሳምንታት የተቃረቡ ይመስላል። በነገራችን ላይ ለሊቨርፑል ደጋፊ ሌላ ለየት የሚያደርገው 19ኛ የፕሪምየር ሊግ ዋንጫቸውን ሲያነሱ ወቅቱ የኮቪድ በመሆኑ ምክንያት የሊቨርፑል ደጋፊዎች ከተጫዋቾቻቸው ጋር በጋራ ሴሌብሬት አላደረጉም። አሁን የመሐመድ ሳላንና የቨርጅል ቫንዳይከን ኮንትራት አራዝመው ሀያኛውን እና ለነሱ እጅግ አስፈላጊ የሚባለውን ዋንጫ በሚያሳኩበት ጊዜ ደጋፊው ከተጫዋቾቹ ጋር በጋራ ድሉን የሚያከብር ይሆናል። ለማንችስተር ዩናይትድ በመልካም ጎኑ የሚወሰድ አይደለም። ለሊቨርፑል ደጋፊዎች ግን አሁን መልሰው የእንግሊዝን ኃያልነት የውስጥ ውድድር ኃያልነት መልሰው ወደ መቆጣጠሩ እየመጡ ስለመሆኑ ፍንጭ የሚሰጣቸው ሳምንት ሆኖ የሚያልፍ ይሆናል። ሀያኛ ወይም ደግሞ ማንችስተር ዩናይትድ ሀያ ሊቨርፑል ሀያኛ ዋንጫ ማሳካት የሚችሉበት ሳምንት በዚህ ሳምንት እልባት ያገኛል። የእንግሊዝ ስኬታማው ክለብ የሚለውንም ስያሜ ሊቨርፑል መልሶ የሚረከብበት ይሆናል። በተለይም ደግሞ ሜጀር ትሮፊዎችን የምንቆጥር ከሆነ ለእናንተ በእግር ኳስ ታሪክ በእንግሊዝ እግር ኳስ በተለይ ኢራን ዲፋይን የሚያደርጉ ሁለቱ ክለቦች ናቸው። ከእነዚህ ክለቦች የተሻለ ምትሉት ካለ ኮመንት ላይ ልታስቀምጡልን ትችላላችሁ። መልካም ቆይታ ይሆንላችሁ።